እስቲ አሁንም በፋኖ ውስጥ ሁነን እኛ ለኸይር መስሎን የሚዋጋው ብዙ ዋጋ ከፍለናል በፋኖ ውስጥ ያሉ ሙስሊም ፋኖች ከነመሣሪያቸው መሽለክ ጀምረዋል አሁን ነቅተናል ታጥቀናል ኢንሻአላህ ገና ወደ ፊት እንገዛዋለን ፋኖ ውስጥ ያላችሁ ሙስሊም ፋኖች አመልጡ ግን አሁን አልሐምዱሊላህ ራሴን እየ ታጥቄ ወጥቻለሁ ከተማችን እጅግ በጣም ውብ የተባለ መስጊድ እንደ ማንኛውም አዲስ አበባ ላይ የሚገኙ የሙስሊም መካነ መቃብር ድጋፍ የሚደረግለት በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጥበቃ ስር የሚቆይ ሌሎችም ሙስሊሞች የሚቀበሩበት መካነ መቃብር ይሆናል ብሏል። አሰላሙ አለይኩም ወረሐመቱላህ ወበረካቱ ወበረካቱሁ ወንድሞች እህቶች ገና ገና ገና አላህ እስታለ ድረስ ኢትዮጵያን ስላ ይመላል። እስቲ አሁንም በፋኖ ውስጥ ሁነን እኛ ለኸይር መስሎን የሚዋጋው ብዙ ዋጋ ከፍለናል። አሁን ነቅተናል፣ ታጥቀናል። ኢንሻአላህ ገና ወደፊት እንገዘዋለን። ገና ገና ምን አይተህ ለዚህ ነው የተጨነቀው? እንዴት አላችሁ? ዲየነዝናችሁ መቼም ይሄ ሁላ የተሰወው ማን ነው ሙስሊም ነው። እና ቃለ ንትግል ውስጥም ስላለሁበት ግን አሁን አልሐምዱሊላህ ራሴን ጪ ታጥቄ ወጥቻለሁ። ታሁን በላይ ስትኖር ስትኖራለህ አልኖርም ትረክ መሰደድ እንኳን ሰበር መረጃ። በፋኖ ውስጥ ያሉ ሙስሊም ፋኖች ከነመሳሪያቸው መሽለክ ጀምረዋል። ለደህንነት ሲባል ስማቸውን እከሌ ከሌ ባልንም፣ ነገር ግን አንዳንድ ግለሰቦች እየወጡ ይገኛሉ። ትግሉ የገባቸው ማለት ነው። ከነመሳሪያቸው አሁንም በፋኖ ውስጥ ያላችሁ ሙስሊም ፋኖች አመልጡ ከነመሳሪያችሁ እድሉ ስታገኙ ሹልክ በሉ። ከፍተኛ ሴራ እየተሴረባችሁ ነው። በመጀመሪያም ሙስሊም አመራር ፋኖ ያላደረጉት ለዚህ ነበር። አንዲት ኮነሬል ሞሀብ የነበረች በግራ እና በቀኝ እያጣደፏት እያጣደፏት፣ አላህ ጠብቋት ዛሬ ላይ ደርሳለች። ጎጃም እና ጎንደር ሙስሊም ወፍ ምክንያቱም አላማቸው። ሙስሊምን ማጥፋት ነው። የታች ሰፈር ቡችሎች ናቸው፣ የእስራኤል ቡችሎች ማለት ነው። ስለዚህ ሙስሊም ፋኖንን የምትሉ የመጀመሪያው ጠላታችሁ ስርዓቱ ሳይሆን ራሱ ፋኖ ነው። ምክንያቱም ሙስሊም ጠል ነው አደረጃጀቱ። ይሄን ነው የምላችሁ። ሚዲያ ላይ ያላችሁም አቁሙ። አንዳንድ ካላችሁ ተጠቀቅ ወዳጄ ቲክቶክ ቪዲዮውን አጥፍቶታል። የአዲስ አበባ እስልምና ጉዳዮች አንድ ወሳኝ የተባለ መግለጫ አውጥቷል። አካውንቱን በደንብ ኮፒሊንክ አድርጉ። ቲክቶክ ያነሳው ቪዲዮ በጉጂ ዞን የእስልምና ላይ የጥላቻ ንግግር ያደረገው ግለሰብ በኦሮሚያ መጅሊስ እና በዞኑ መጅሊስ ትብብር ከህግ አካላት ጋር በመሆን በቁጥጥር ስር ውሏል ብዬ የሰራሁት ቪዲዮ ነው። ምንም አይነት የቲክቶክ ህግን አልጣስኩበትም። አካውንቱን፣ ቪዲዮውን በደንብ ሼር አድርጉ። ዛሬ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አንድ ወሳኝ የተባለ መግለጫ አውጥቷል። ከሙፍቲ ሐጂ ዑመር እድሪስ ሞት ጋር በተያያዘ እንግዲህ በሙስሊሙ መካከል የተነሳ ውዝግብ ነበረ። ይህንን ውዝግብ እንደ እድል ሲጠባበቁ የነበሩ ጠላቶች የሙስሊሙን አንድነት ለመሸርሸር የጥላቻ ንግግራቸውን ሲያራግቡ ነበረ። ከዚህ ድርጊታቸውም እንዲቆጠቡ ምክር ቤቱ አሳስቧል። እንዲሁም ደግሞ ሙስሊሞችም ደግሞ ይህንን አንድነት የሚሸረሽር ሙፍቲ ሃጂ ዑመር ኢድሪስ በህይወት እያሉ ለእስልምናና ለሙስሊሞች አንድነት ሲሰሩ የነበሩ አባት ናቸው። የእሳቸው ደም ልፋት መና ማስቀረት እንዳይሆንብን ከዚህ ድርጊታቸው ተቆጠቡ ብሎ አሳስቧል። ሌላው ውዝግብ አስነስቶ የነበረው የመቀበሪያ ቦታቸው ህጋዊ የሆነ መካነ መቃብር ከመንግስት እውቅና የተሰጠው መካነ መቃብር እንደመሆኑ ከአሁን በኋላ በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጥበቃ የሚደረግለት እንደ ማንኛውም አዲስ አበባ ላይ የሚገኙ የሙስሊም መካነ መቃብር ድጋፍ የሚደረግለት፣ በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጥበቃ ስር የሚቆይ ሌሎችም ሙስሊሞች የሚቀበሩበት መካነ መቃብር ይሆናል ብሏል። እንግዲህ ይህ ውዝግቡን የሚፈታ ትልቅ መፍትሄ ነው ብዬ አስባለሁኝ። እንግዲህ አላህ ስብሐነሁ ወተዓላ ከፊትና ይጠብቀን። ሰላም አለይኩም ወረሕመቱላህ ወበረከቱ በከተማችን እጅግ በጣም ውብ የተባለ መስጊድ ሊገነባ ነው። ስለ መስጊዱ ዲዛይን እና አንዳንድ ነገሮችን እነግራችኋለሁ። በቀደም አጠር ያለች ነገር ነገሪያችሁ ነበር ስለ መስጊድ። አሁን ብሪፍሊ ዲቴል የሆነውን ስለ መስጊዱ ግንባታ ምን አይነት ውብ ኮንዲሽን እንደሚኖረው ምናምን ነገር አጫወታችኋለሁ ማለት ነው። እዚህ ጋር ከላይ ቪዲዮውን አስኬድላችኋለሁ። ቪዲዮውን እያያችሁትን የመስጊዱ የሚገነባበትን እና እጅግ በጣም ለየት የሚያደርገው ምን ምን ነገሮች እንደሆኑ አስረዳችኋለሁ ማለት ነው። እናንተ ታዲያ ቪዲዮን በደም ላይ ሼር ሪፖርት እያደረጋችሁ ኮሜንት ላይ ማሻአላህ ብላችሁ የጻፋችሁ አብራችሁኝ ትቆያላችሁ ማለት ነው። ከዛ በፊት በአፋር የተገነባው የሱልጣን አሊ ሚራህ መስጂድ መጠናቀቁን እና የክልሉ መንግስት በሚያሳውቀው መሰረት የምረቃ ፕሮግራሙ ቀን ተቀጥሮለት እንደሚከፈት ወይም ደግሞ እንደሚመረቅ ተገልጿል። ይህን ንግረ መንገድ ላድረሳችሁ ብዬ ነው። እንግዲህ ይህንን መስጊድ የገነባው ሼህ ሁሴን አላሙዲ ወይም ደግሞ የሚድሮክ ኢንቨስትመንት ግሩፕ ከአፋር ክልልና ከህዝቡ ጋር በመተባበር ነበር ማለት ነው። ይህ በእንዲህ እንዳለ ወደ አሁኑ ነገር ልመለስላችሁ ማለት ነው። በከተማችን የሚገነባው እጅግ በጣም ውብ የተባለው መስጊድ ፉሉሃ መስጊድ ወይም ፉሉሃ ጋር የሚገኘው ቶፊክ ፉሉሃ መስጊድ ነው ማለት ነው። ይህ መስጊድ ባለ አራት ሚናራ መስጊድ ነው የሚሆነው ይህ ደግሞ በከተማችን እንግዲህ ታይቶ የሚያውቅ አይመስለኝም በሀገራችን ጭምር ማለት ነው። እና ለየት ያለ ዲዛይን ይኖረዋል ነው የተባለ ወንድም ዲኖ በገለጸው መሰረት ከሆነ የሚፈነዳ አበባ ነው የሚመስለው ነው የተባለው ጋ እንደምትመለከቱት ማለት ነው። መስጊዱ እንግዲህ በጣም ብዙ ሰዎቹ ማስተናገድ የሚችል አቅም እንዲኖረው ከላይም እንግዲህ ተጨማሪ ፍሎ የሚኖረው ነው የሚሆነው ይህም ደግሞ መስጅዱ ምን ያህል እንግዲህ ካፓሲቲውን ከፍ እንደሚያደርገው መገመት አይከብዳችሁም ማለት ነው። ከዚህ በተጨማሪ ደግሞ ወደ 157 የሚጠጉ መኪናዎችን ፓርክ ማድረግ ይችል ዘንድ ከታች ግራውንድ ላይ ፓርኪንግ ኤሪያ ይኖሯል ተብሏል። መስጅዱም ደግሞ እጅግ በጣም ውብ በተባለ መልኩ ግቢውን ጨምሮ እንደሚገነባ ነው እየተገለጸው። ከዚህ በተጨማሪም ማለት ነው ይህ መስጅድ አንድ አመት ባለሙላ ጊዜ ውስጥ ተጠናቆ ለህዝቡ ክፍት እንዲሆን በፍጥነት እንዲሰራ ትእዛዝ መሰጠቱን ጭምር ነው የተዘገበው። እንግዲህ መስጂዱ በቀደማ እንደሚያሰራ ነገር ያችሁ ነበረ ሼህ ሁሴን አሊ አላሙዲ ሚድሮክ ኢንቨስትመንት ግሩፕ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር ባደረገው ውል መሰረት ነው የሚሆነው እና ይህ ነገር እጅግ በጣም ናይስ ነው ስነው ብዬ አስባለሁ። የአላህ ቤቶች ውብ ሲሆኑ ያስደስታል። እንግዲህ ከተማችን የሚመጥን ሀገራችን የሚመጥን እጅግ በጣም ምርጥ የተባለ መስጊድ ይገነባል ነው የተባለው። ይህን ላድርሳችሁ ብዬ ነው ያልኳችሁ ነገር። ኮሜንት ላይ ማሻላ እያላችሁ ጻፉ። ቪዲዮውን በደምብ ላይክ ሪፖስት አድርጉት። እዚህ ጋር ቀዩ ምልክት ካለ ተጫኗት። ፋሚሊ ይኖራለን ማለት ነው። በተረፈ በቃ ሰላም አለይኩም። የፍሉሃው ቶፊቅ መስጂድ ከሰሞኑ አዲሱ ዲዛይን ስራ እንዲጀምርለት ሲባል የጊዜያዊ መስጅዱን የማዘጋጀት ስራ ወይም ግንባታ የቁፋሩ ስራው መጀመሩ ይታወቃል። እንግዲህ ውብ የሆነ ዲዛይን ነው የተመለከትነው። በአካባቢው የሚመጥን የሆነ ባለ አራት ውብ ሚናራ ያለው መስጅድ ሆኖ ነው የሚሰራው። ከዚህ ቀደም አይተነው በማናውቀው አይነት የግንባታ ጥበብ ለመስራት የታቀደ ነው። ይሄው ዲዛይን ግብጾች በከተሞቻቸው ውስጥ በአንደኛው ለመስራት ተዘጋጅተው ነበር። ባለሶስት ሚናራ አድርገው ለመስራት እቅድ ወጥቶ ከዛ ምን እንደሆነ በማይታወቅ ምክንያት ያ እቅድ ከሽፏል። አሁን ግን በሀገራችን ኢትዮጵያ ደግሞ ይሄው ተመሳሳይ ዲዛይን አራት ሚናራ ሆኖ ሊሰራ ነው። እኔ ሳየው የመሊክ ፈይሰል መስጅድ ፓኪስታን ያለውን የሚመስል ነገር አለው። ሚናራዎቹ ወደሱ የሚጠጉ ናቸው። ነገር ግን የመስጅድ ግንባታው የመስጅዱ ቤቱ የሚሰራበት ሲስተም ደግሞ የመሊክ ፈይሰል በአረቦች ባህላዊ ድንኳን ሲስተም የተሰራ ነው። ይሄ ደግሞ ትንሽ ለየት ያለ የፈነዳ አበባ የሚመስል በጣም ውብ የሆነ ነው። እስካሁን ድረስ ባለው መረጃ ፓርኪንግ ከመስጅዱ ስር የሚገነባ ይሆናል። ወደ መቶ አምሳ አካባቢ መኪናዎችን ማቆም የሚችል እንደሆነ መረጃ ደርሶኛል። በተጨማሪ ደግሞ ከምናየው ከዚህ ከምታዩት ዲዛይን ባሻገር ስፋት ባሻገር ሌላ ተጨማሪ ሰው ማስተናገድ ይችል ዘንድ ሜዛኒን ይኖረዋል ከሰባት መቶ ካሬ በላይ ሜዛኒን እንደሚኖረው ነው የተነገረው። ሌላኛው መቼ ይጠናቀቃል የሚለውን ነገር ለማጣራት ሞክሬ ነበር። እጅግ በጣም ፈጣን በሆነ መንገድ እንዲሰራ ታዟል። ስለዚህም በአንድ አመት ጊዜ ውስጥ ይጠናቀቃል የሚል ነው የገንቢዎች ሀሳብ። እንደተነገረን እንደዛ የሚል ነው። አላህ ረድቷቸው ተጠናቆ ይሄኛውን ባይሆን የሚቀጥለውን ረመዳን ግን የምንሰግድበት እንዲሆን በዱዓ ግዙን። ይሄንን እየሰሩ ላሉ ባለ ሀብቶች ሁላችንም በዱዓ ልናግዛቸው ይገባል። አላ ኸይርዛቸውን ይክፈላቸው። ሀገር ወዳድ የሆኑ ናቸው። በዚህ ላይ እንግዲህ ይህንን ውብ መስጅድ ለመላው ኢትዮጵያውያን ሙስሊሞች ለማበርከት በፍጥነት እየሰሩ ነው የሚገኙት። ሌላ አዲስ መረጃ ሲኖር ደግሞ መለሳለሁ። ነገር ግን ዲዛይኑ ምን እንደሚመስል

አንዱ በኋላ አቋሙ ግልጽ መሆኑን ሲያቅ አቋሙን ቀይረዋል። ለምሳሌ ረአ አቡበክሪን አነ ጀምዓል ቁርአኒ ሚን አህሚ አልሙህማት፣ ቁርአንን አንድ ቦታ ላይ ሰብስቦ ጠርዞ ማስቀመጥ ትልቅ ተግባር እንደሆነ አመኑ። አቡበክር ሰሐቦችን አማከሯቸው። ዑመር ተቃወሟቸው። የአባ በክር ረሱል ሰላም ያላደረጉትን እንዴት አሁን አንድ ቦታ ላይ ቁርአን ልትሰብስብ ትላለህ? ካነ ለአቢ በክሪን ሙበርር

ዑመር ምን አሉ እኔ ያዝኩት እኔ ያልኩት አላሉም። አላህ አቡበክርን ልብ ለሐቅ ከፍተዋል ብሎ አሚን ብሎ ተቀብሎ አብሮቸው ነው ትግል ውስጥ የገቡት። ብዙ የሰሓቦችን እንዲህ አይነት አጋጣሚዎችን ማንሳት እንችላለን። ክብር ይዛቸውም ቲቪ ታይዛቸውም ሐቅ ስነገራቸው ሐቅ ነው የሚከተሉት።